የማክሰኞ መስከረም 27 2018 የትርታ ቁርስ መሰናዶ ነው። በማድመጥ ላይ የምትገኙት ውድ አድማጮቻችን አብራችሁን ስለሆናችሁ ከልብ ከልብ እናመሰግናለን። አሁን ደግሞ የሰዓቱን ዋና ዋና ዜናዎች ወደ እናንተ እናደርሳለን። በቅድሚያም ከሀገር ውስጥ የነዳጅና ኢነርጂ ባለሥልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታውቋል። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ እየተከናወነ መሆኑን የባለሥልጣኑ የሕዝብ ግንኙነትና ኮሙኒኬሽን ሥራ አስፈፃሚ በቀለች ኩማ ገልጸዋል። ይህ አሰራር የዲጂታል ፖሊሲን ከመተግበር ባለፈ በነዳጅ ግብይት ወቅት የሚፈጸሙ ሕገወጥ ግብይቶችን ለማስቀረት ማለሙን ለኢዜአ ተናግሯል። ማደያዎች የተጫነላቸው ነዳጅ በዲጂታል ግብይት ስለመፈጸሙ የነበሩ አመቱ ኦዲት እንደሚደረግና ሽያጭ ከ ሀምሳ በታች የሆኑት በአዋጁ መሰረት ተጠያቂ እንደሚሆኑም ተጠቁሟል። በየሩብ አመቱ የሚደረገውን ኦዲት በማስመልከትም በሌላ በኩል ሀያ የክፍያ አማራጮች ወደ ስራ መግባታቸውንና ተገልጋዩ የሚመቸውን እንዲጠቀም እየተደረገ መሆኑን አስታውቀዋል። በነዳጅ ግብይት ሰንሰለት ያሉ ሂደቶች በለማው ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት ውስጥ እንዲያልፉ እየተደረገ መሆኑንም አረጋግጠዋል። ይህ ስርዓት የነዳጅ ትዕዛዝ ከማደያ የኩባንያ ማረጋገጫ፣ የነዳጅ አቅራቢ ድርጅት የጭነት ጥያቄ ከኩባንያ ከነዳጅ አቅራቢ ለጅቡቲ ጭነት ትዕዛዝ ከጅቡቲ የተጫነ ጉዞ ላይ ያለ ደርሶ የተራገፈ የሚሉትን ሂደቶች እንደሚያሳይ አብራርተዋል። ባለድርሻ አካላት የነዳጅ ትዕዛዝ ጭነት የትና በምን ደረጃ ላይ እንዳለ የሚከታተሉበት ስርዓት መሆኑን ጠቁመው፣ በዚህም በየዕለቱ ወደ ኢትዮጵያ የገባና ለማደያ የደረሰ የነዳጅ መጠን ይታወቃል። ክትትልም ይደረጋል ብለዋል። በሌላ በኩል የነዳጅ ጫኝ ቦቴ ተሽከርካሪዎች የመቆጣጠሪያ ፍሊት ማኔጅመንት የተሰኘ ስርዓት እየለማ መሆኑንም እና በቅርቡም ወደ ስራ ለመግባት ጥረት እየተደረገ መሆኑም ጠቁመዋል። አሁን ካሉት 5400 ቦቴዎች 3193ቱ ጂፒኤስ ተገጥሞላቸው ወደ ስርዓቱ መግባታቸውና በቀጣይ ሁሉንም ወደ ስርዓቱ ለማስገባት እየተሰራ መሆኑም ጠቁመዋል። የሙያዎች ሁሉ ቁንጮ የሆነውን መምህርነት በመደገፍ ተመራጭ እንዲሆን ትኩረት መስጠት እንደሚገባ የኢትዮጵያ መምህራን ማህበር አስገነዘበም። የዓለም አቀፍ መምህራን ማህበር ስራ አስፈጻሚ ቦርድ አባልና የኢትዮጵያ መምህራን ማህበር ፕሬዚዳንት ዮሐንስ በንቲ እንዳሉት ከትናንት ጀምሮ የመምህራን ቀን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ይካሄዳል። ቀኑን ምክንያት በማድረግ ጥናታዊ ጽሁፎች እንደሚቀርቡ ኮንፈረንሶች እንደሚካሄዱና የአመቱ ምርጥ መምህር ወይም መምህርት ወይም አሰልጣኝን በውድድር ለመለየት ሽልማት እንደሚኖርም ጠቁሟል። እንደ ሀገር ከመከበሩ ቀደም ብሎ ከፈረንጆች ጥቅምት አንድ እስከ ሶስት እንደ አህጉር በአፍሪካ ህብረት የመምህራን ቀን መከበሩን አስታውሰዋል። ጥሩ አቅምና ውጤት ያላቸው ሙያውን በስፋት ባለመቀላቀልና ከሙያው ክብደት አንጻር ለዘርፉ የሚደረግ ማበረታቻ ውስን መሆን እየተፈተነ ላለው ሙያ የመምህራን ቀን መከበር አስተዋጽኦ አለው ብለዋል። ለትምህርት ጥራትና ብቁ መምህራንን ለማፍራት ብሎም በሙያው ለማቆየት በሀገር አቀፍ ደረጃ መምህራን የሚመሰገኑበት መድረክ በስፋት እንዲካሄድ ጠይቀዋል። ማንም ሰው ባይኖር ኖሮ አሁን ላለበት ስኬት አይደርስም ያሉት ፕሬዚዳንቱ ትምህርት መሰረት ነው፣ ይህም መሰረት የሚገነቡት ደግሞ መምህራን ናቸው ብሏል። መምህርነት ሁሉንም ሙያዎች አምራች እንደሆኑ ሙያውን ከማሳደግ አንጻር ብዙ ማበረታቻዎች መኖር አለባቸው። ሙያው ካልደገፍ ነው ሌሎች ሙያዎች ሁሉ ጉዳት ላይ ይወድቃሉ ሲሉም አስገንዝበዋል። ማንም ሰው ባይማር ኖሮ አሁን ላለበት ስኬት አይደርስም ሲሉም ፕሬዚዳንቱ መግለጻቸው ተዘግቧል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ፣ በቅድሚያም ከአፍሪካ የማዳጋስከሩ ፕሬዚዳንት አዲስ ጠቅላይ ሚኒስትር ሰየሙ። የሀገሪቱ ፕሬዚዳንት አንድሪ ራጆሊና የሀገሪቱን ካቢኔ መበተናቸውን ተከትሎ ነው አዲስ ተሿሚዎችን ይፋ ያደረጉት። በዚህም መሰረት የሀገሪቱ የመከላከያ ኃይል አዛዥ የነበሩትን ራፉን ፎርቹኔት ራፊዛም አዲሱ ጠቅላይ ሚኒስትር በመሆን ሰይመዋል። የሀገሪቱ ፕሬዝዳንት ከሰሞኑ የተስተዋለውን ተቃውሞ ተከትሎ ባደረጉት ንግግር ከስልጣን እንደወረዱ የሚጠይቀውን ሀሳብ እንደማይቀበሉ አስታውቋል። ፕሬዝዳንቱ ከሀገሪቱ የሲቪክ ማህበራት ጋር ከሰሞኑ ባደረጉት ምክክር ለሶስተኛ ጊዜ በስልጣን የመወዳደር ፍላጎት ማሳየታቸውን በማስታወስ የዘገበው አፍሪካ ኒውስ ነው። በመጨረሻም የተባበሩት ሀገራት ከፍተኛ መሪዎች መንግስታት በዓለም አቀፍ ደረጃ ለሴቶችና ጾታ እኩልነት የሚሰጡትን ትኩረት ቀዳሚ አጀንዳ እንዲያደርጉት ጠይቀዋል። የተባበሩት ሀገራት የጸጥታው ምክር ቤት የሪዞሉሽን 1325 ወይንም ሴቶች ለዓለም ሰላምና ደህንነት የሚያበረክቱት አስተዋጽኦ ተገቢው እውቅና እንዲሰጠው የሚያሳስበው የጋራ መግባቢያ 25ኛ ዓመት በመከበር ላይ ይገኛል። የተባበሩት ሀገራት የሴቶች ማስተባባሪያ ዋና ስራ አስፈጻሚ ሲማ ባሆንስ የዓለም መንግስታት የወታደራዊ አቅሞቻቸውን ለማጉልበት የሚያወጡት ከፍተኛ ገንዘብ መሆኑን ገልጸው በተለይ ለሕጻናት ሴቶችና ተጋላጭ ቡድኖች የሚደረጉ ድጋፎች ያነሱ መሆናቸውን ጠቁሟል። ዋና ስራ አስፈጻሚዋ በዓለም ሰላምና ደህንነት ውይይት አተገባበር ላይም ሴቶች የውሳኔ አካል በመሆን እንዲሳተፉ አጽንኦት ሰጥተው ተሰጥቶ ሊሰራ እንደሚገባ መጠየቃቸው ተዘግቧል። አድማጮች ትርታ 97 ነጥብ 6 ኤፍኤም ላይ ትገኛላችሁ እየተከታተላችሁን ስለሆነ ከልብ ከልብ እናመሰግናለን። እንግዲህ ይህንን ሰዓት ባጋርነት አብረን እየሰሩ የሚገኙ ድርጅቶች አሉ። እናት ባንክ አንደኛው ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን ይሰጣል። አሁን ደግሞ የትምህርት ቤቶችንና የወላጆችን ግንኙነት ቀላል የሚያደርገውን እናት መላ ወይም ሚኑካሽ የተሰኘ የክፍያ ስርዓት ይዞ መጥቷል። በዚህ የክፍያ ስርዓት እንግዲህ ወላጆች ቤታቸው ቁጭ ብለው የልጆቻቸውን ውጤት የሚከታተሉበት፣ ክፍያ ሲደርስ አስታውሰው የሚከፍሉበት፣ በተጨማሪም ደግሞ ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው ማድረግ የሚችል የክፍያ ስርዓት ነው። በተጨማሪም የጉዞ ትኬቶችንና ና የመጽሐፍ ግዢ ክፍያዎችንም መፈጸም እንዲችሉ ያስችላቸዋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶች አብረውን እንዲሰሩ እንጋብዛለን ይላቸዋል። ማን እንደናት የሚለው ናት ባንክ የዚህ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ የሚያጓጓ የሎተሪ ጣይዞ መጥቷል። ቅንጡ የኦዊድ አፓርትመንት በመሀል አራት ኪሎ የኤሌክትሪክ መኪና የዱባይ ቲኬት ከነሙሉ ወጪ እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው ከርሶ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው ይሎታል ራይድ ትራንስፖርት በራይድ አፕሊኬሽን የሚያዙ ደንበኞች ደግሞ የተሻለ እድል ይኖራቸዋል ከወራት በኋላ በሚደረግ የዕጣ ማውጣት ስነስርዓት የቤት ባለቤት ይሆናሉ አዲስ ብራንድ የኤሌክትሪክ መኪናን ይረከባሉ እንዲሁም ወደ ዱባይ አቅንተው የሚመለሱበትን ትኬት ያሸንፋሉ። እያንዳንዱ የራይድ ጉዞ ሎተሪ ነው። ስለዚህ ፈጥነው የራይድ ቤተሰብ የሆነው የሚለው ራይድ ትራንስፖርትም የዚህ ሰዓት አጋራችን ነው። ትርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ። ውድ አድማጮቻችን አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እጅግ በጣም እናመሰግናለን። አሁን የሰዓቱን ዋና ዋና ዜናዎች ወደ እናንተ እናደርሳለን። መንግስት ለመጪው ትውልድ ሰፊ ትኩረት በመስጠት በህጻናት እድገትና ትምህርት ላይ በቁርጠኝነት እየሰራ ነው ሲሉ ፕሬዚዳንት ታዬ አጽቀ ሥላሴ አስታወቁ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነስርዓት ጠቅላይ ሚኒስትር አብይ አህመድ በተገኙበት ትላንት ተካሂዷል። ፕሬዚዳንት ታዬ አጽቀ ሥላሴ ባደረጉት የመክፈቻ ንግግር በተጠናቀቀው 2017 በጀት ዓመት በማህበራዊ ዘርፍ በርካታ ውጤታማ ተግባራት ተከናውነዋል ብለዋል። በትውልዶች ውስጥ የሚስተዋሉ የእሴት መሸርሸር ዋነኛ መነሻ የትምህርት ጥራት ችግር መሆኑንም አጽንኦት ሰጥተዋል። መሰል ችግሮችን በዘላቂነት ለመፍታትም መንግስት የትምህርትና ስልጠና ፖሊሲ ቀርጾ ተግባራዊ ማድረጉን ያስረዱት ትምህርት ለትውልድ በሚል መሪ ሀሳብ ማህበረሰቡን በማንቀሳቀስ የትምህርት ተደራሽነትን የማረጋገጥ ስራ መሰራቱን ጠቁመዋል። ዝቅተኛ ገቢ ያላቸውን ተማሪዎች በትምህርት ቤት መገባ መርሃ ግብር ከትምህርት ገበታ እንዳይቀሩ ማድረግ መቻሉን አንስተው ይህ ጉልህ ተግባር በዓለም አቀፍ ተቋማት ጭምር እውቅና እንደተሰጠው ተናግረዋል። በጤናው ዘርፍ ባለፉት አመታት የተመዘገቡ ስኬቶችን መነሻ በማድረግ ክፍተቶችን የመሙላት ስራ መከናወኑን ያስረዱት ፕሬዚዳንቱ በሽታን ከመከላከል ባለፈ አክሞ ማዳን ላይ ልዩ ትኩረት መሰጠቱንም አንስተዋል። የህክምና መሳሪያዎችንና መድኃኒትን በሀገር ውስጥ በማምረት ከፍተኛ ውጤት እንደተገኘም አመላክተዋል። መንግስት የሚያከናውናቸው ተግባራት ሁሉ ዋና መገለጫው አካታች መሆኑን ጠቅሰው በዚህም የህጻናት ሴቶች፣ ወጣቶች፣ አካል ጉዳተኞች፣ አረጋውያን እንዲሁም የሀገር ባለውለታዎችን ተጠቃሚ ለማድረግ መስራቱንም አብራርተዋል። የወጣቶችን ክህሎት በማጎልበት በሀገር ውስጥና በውጭ ሀገራት የስራ እድል ተጠቃሚ እንዲሆኑ መደረጉንም አስገንዝበዋል። የኢትዮጵያ አየር መንገድ ለሀገር ኢኮኖሚ ከሚያበረክተው የጎላ አስተዋጽኦ ባሻገር ማህበራዊ ኃላፊነቱን በሚገባ እየተወጣ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሁሪያ አሊ ገለጹም። የኢትዮጵያ አየር መንገድ ከ28 ኪሎ ግራም በላይ የቁሳቁስ ድጋፍ አድርጓል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኢታ ሁሪያ አሊ በዚህ ወቅት እንዳሉት የተደረገው ድጋፍ በተለያዩ የሀገሪቱ ክፍል የሚገኙና ለችግር የተጋለጡ ዜጎችን በተለይም ሴቶችንና ሕጻናትን ለማገዝ ትልቅ አቅም ይሆናልም ብለዋል። የአንድ ሀገር እድገት የሚለካው በመሰረተ ልማትና በኢኮኖሚ እድገት ብቻ ሳይሆን የማህበራዊ አገልግሎትን በማስፋፋት መሆኑንም ጠቅሰው የአየር መንገዱ ተግባር የዚህ ማሳያ ነው ብሏል። የኢትዮጵያ አየር መንገድ ለሀገር ኢኮኖሚ ከሚያበረክተው ትልቅ አስተዋጽኦ ባሻገር ማህበራዊ ኃላፊነቱን በሚገባ እየተወጣ እንደሚገኝም ተናግረዋል። የኢትዮጵያ አየር መንገድ የንግድ ስራ ዘርፍ ዋና ስራ አስፈጻሚ ለማያደቻ አየር መንገዱ ከ28 ኪሎ ግራም በላይ የሚያወጣ የቁሳቁስ ድጋፍ ማድረጉን ተናግረዋል። ድጋፉ በሴቶችና ማህበራዊ ጉዳይ ሚኒስቴር በኩል ድጋፍ ለሚሹ ዜጎች ተደራሽ እንደሚሆን አስታውቀዋል። የኢትዮጵያውያን ችግር በኢትዮጵያውያን የሚፈታበት ጊዜ ላይ እንገኛለን ያሉት አቶ ለማ አየር መንገዱ ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። ከውጭ በቀዳሚም ኮንጎ እናገኛለን። በኮንጎ ዲሞክራሲያዊ ሪፐብሊክ ማዕከል አውራጃ ለስብሰባ በተጠሩ ተወካዮች መካከል ግጭት መከሰቱ ተገለጸ። ለምአል ለምልአተ ጉባኤ የተጠሩ ተወካዮች በጉባኤው አመራር ላይ ያነጣጠሩ ችግሮችን፣ አቤቱታዎችን ለመስማት ነበር የተሰበሰቡት። በጉዳዩ ላይ በተፈጠረ አለመግባባት ስብሰባው ከመጀመሩ ትንሽ ቀደም ብሎ በአንዳንድ ተወካዮች መካከል ረብሻ መፈጠሩ ነው የሀገር ውስጥ መገናኛ ብዙሃኖች ዘገቡት። ስብሰባውም ተሰርዞ የጸጥታ ኃይሎች ጣልቃ እንደ ገቡ ነው የተዘገበው። በስብሰባውም ላይ በርካታ ጉዳቶች መድረሳቸው ተዘግቧል። በመጨረሻም የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ውይይት አደረጉ። በኢራን የኒውክለር መርሃ ግብር ዙሪያ በድርድር መፍትሄዎች ላይ እንደሚመክሩም ክሬምሊን አስታውቋል። መሪዎቹ በዶናልድ ትራምፕ እንዲሁም የሰላም ሀሳብ ዙሪያም እንዲሁም ስለ መካከለኛው ምስራቅ ጉዳዮች መምከራቸው ሰምቷል። ቭላዲሚር ፑቲን የፍልስጤን ጉዳይ በዓለም አቀፍ ሕግ ላይ ተመስርቶ አጠቃላይ ልባት እንዲያገኝ ሩሲያ ያላትን የማይናወጠ አቋም ማረጋገጣቸውን የዘገበው ስፑትኒክ ነው። ትርታ 97 ነጥብ 6 ኤፍ ኤም ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ከልብ ከልብ እናመሰግናለን። ሐሳብ፣ አስተያየት ጥቁሞቻችሁን በ011 668 4622 እንዲሁም በ0166663582 ላይ ልታደርሱን ትችላላችሁ። ወደ ምንዛሬ መረጃዎቻችን ነው የምናልፈው። ይህን የምንዛሬ ሰዓታችንን አጋር የሆነን ማን እንደእናት የሚለው እናት ባንክ ነው። በእናት ባንክ ሁሉም ቅርንጫፎች በዛሬ ዕለት አንድ የአሜሪካን ዶላር በ142 ብር ከ14 ሳንቲም ተገዝቶ በ144 ብር ከ98 ሳንቲም የመሸጫ ዋጋ ሆኖ ይውላል አንድ ዩሮ በ161 ብር ከ10 ሳንቲም ተገዝቶ በ164 ብር ከ32 ሳንቲም መሸጫ ዋጋ ሆኖ ይውላል። አንድ ፓውንድ ስተርሊንግ በ184 ብር ከ24 ሳንቲም ተገዝቶ በ187 ብር ከ93 ሳንቲም የመሸጫ ዋጋ ተተምኖለታል። አንድ የካናዳ ዶላር በ100 ብር ከ1 ሳንቲም ተገዝቶ በ102 ብር ከ1 ሳንቲም የመሸጫ ዋጋ ሆነ ይውላል። አንድ ድርሃም በ36 ብር ከ18 ሳንቲም ተገዝቶ በ36 ብር ከ90 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የቻይኒ ዩዋን በ18 ብር ከ66 ሳንቲም ተገዝቶ በ19 ብር ከ4 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የአውስትራሊያን ዶላር በ82 ብር ከ69 ሳንቲም ተገዝቶ በ84 ብር ከ34 ሳንቲም የመሸጫ ዋጋ ሆኖ እንደሚውል የእናት ባንክ ያደረሰን የምንዛሬ ተመን መረጃ ያሳያል። የማክሰኞ ትርታ ቁርስ መሰናዶ የተከታተላችሁትን ይመስል ነበር። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለቆያችሁ ከልብ ከልብ አመሰገን ትርታ 97 ነጥብ